እሺ እግዚአብሔር የተመሰገነ ይሁን ኢየሱስ ክርስቶስ ጌታ ነው እግዚአብሔር ሊያስተምረን የፈለገውን ነገር ዛሬም ማስተማሩን ይቀጥላል ማለት ነው ደቀ መዝሙር ሆነን ስንከተለው በጣም ጥንቃቄ ሰጥተን እንድንማር የፈለገው ቅድሚያ ከደቀ መዝሙርነት መስመር ሊያስወጣ የሚችሉ የሰይጣን ተግዳሮቶች ነው ዛሬ ደግሞ የማሳቻ ስልቶችን እናያለን ማለት ነው ዛሬ በተቆርቋሪነት በነፃ አውጪነት ስልት ሰይጣን ወደ ሰው የሚቀርብበትን የተጨቆኑትን ነፃ እንደሚያወጣ አይነት ተቆርቋሪ ሆኖ የሚቀርብበትን መንገድ እናያለን፣ ሰዎችን በሞቱ ወጥመድ ውስጥ ለመክተት ማለት ነው። ይህን አሳብ ለመግለጽ ቀጥታ ብንሄድ ያው ሁልጊዜ ከጅማሬው ማየት ጥሩ ነውና ዘፍጥረት ሶስት ከአንድ እስከ ስምንት ያለው ክፍል ያው መቼስ መነሻውን ያላወቀ መድረሻው ላይ ከባድ ነውና፣ መነሻችን ላይ እኛም የአፈጣጠራችን ጋር ስትሄዱ ዘፍጥረት ምዕራፍ ሶስት ላይ ሰይጣን በእባቡ በኩል ወደ ኤደን ገነት በመምጣት ለሴቲቱ ያልተረዳውን ለመረዳት እንደሚፈልግ በመምሰል ማለት ነው፣ በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን ብሎ ሲጠይቃት እንመለከታለን ማለት ነው። ምንም እንደማያቅ እንደማይገባው ሆኖ ማለት ነው። ጥያቄው በውስጡ ተንኮል የተሞላበት ነው። በእርግጥ ታውቃላችሁ። ጥያቄው ተንኮል ያልተሞላበት ቢሆን ኖሮ፣ መጠየቅ የነበረበት ቀና ጥያቄ ቢሆን ኖሮ እግዚአብሔር ምን እንድትበሉ ፈቀደላችሁ ነበር መሆን የነበረበት ከዛ እሷም ያው የዘረ እግዚአብሔር የፈቀደላትን እግዚአብሔር የፈቀደላቸውን ቸርነቱን ዘርዝራ አትጨርሰውም ነበረ። በጣም ብዙ ነገር ስለነበረ ማለት ነው። ምክንያቱም እግዚአብሔር ከዚህ ዛፍ ውጭ ሁሉን እንዲበሉ ስለፈቀደላቸው ማለት ነው። ስለዚህ ያደረገውን ቸርነት ቆጥራ የማትጨርስበትን ጥያቄ ነበረ እና ቀሪ ዘመኗን በሙሉ አምልኮ ይሆን ነበረ በዓለም ዙር እየዞረች ይሄን ፈቅዶልናል፣ ይሄን ፈቅዶልናል፣ ይሄን አድርጎልናል፣ ይሄን አድርጎልናል ያለች ብትዘረዝር የማትጨርሰውን የእግዚአብሔር ውለታ አይደለም የጠየቃት ሰይጣን። ሰይጣን የጠየቃት አንድ ነገር ነው በቃ፣ ከእግዚአብሔር ቸርነት ውጭ የሆነ በሚመስል ጥያቄ ማለት ነው። ማለትም በውኑ እግዚአብሔር ከገነዛፍ ሁሉ እንድትበሉ አዟልን? አያችሁ፣ በጣም በጣም ትሪኪ ጥያቄ፣ የወጥመድ ጥያቄ፣ ወጥመድ የሚዘረጋ ጥያቄ ማለት የዚህ ጥያቄው ዓላማው ራሱ ጠይቆ ለመረዳት ሳይሆን ሰዎች ከእግዚአብሔር ጋር ያላቸውን የቀረበና የጠለቀ ግንኙነት ህብረቱን እንዲያጡት ለማድረግ ጥርጣሬ እግዚአብሔር ላይ ለመፍጠር አይታችሁ ከሆነ አንዳንድ ሰው ዛሬም ላይ እኮ ቢሆን ዛሬ ሰይጣን ይህንን ጥያቄ እኮ እንዲህ አይነት ጥያቄዎች አይታችሁ ከሆነ የሚጠቀምበት ሲስተም አለ በሰዎች መካከል መለያየትን ለመፍጠር ይሄ የጥርጣሬ አይነት ጥያቄ የሚያነሳበት ሁኔታ ማለት ነው ካደረገላቸው ነገር ይልቅ የሆነ እርስ በርስ እንዲለያዩ የሚያደርግ ከእግዚአብሔር ጋር እንዲጣሉ የሚያደርግ የጥርጣሬ አይነት ጥያቄ ይዞ የሚቀርበው ሰይጣን ነው ምክንያቱም የእግዚአብሔርን ቸርነት አይነት ጥያቄ ቢነሳ ያደረገው ብዙ ተዘርዝሮ የማያልቅ ስለሆነ ማለት ነው። ታዲያ ሔዋን ምን አደረገች? ከሰይጣኑ ጋር ውይይት ለማድረግ ራሷን ሰጠች፣ ጊዜዋን ሰጠች፣ ፍቃዷን ሰጠች። ምን ስትል መለሰች? በገነት ካለው ዛፍ ፍሬ እግዚአብሔር አለ እንዳትሞቱ፣ ከእርሱ አትብሎ አትንኩትም። በዚህ ጊዜ ምንድን ነው እባቡ ያለው? ሞትን እንኳን አትሞቱም ከእርሷ በበላችሁ ቀን ዓይናችሁ እንደሚከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ያላታያችሁ። ቀድሞ ስትቀበለው የነበረው የእግዚአብሔር ትእዛዝ፣ መልካም የነበረው የእግዚአብሔር ትእዛዝ፣ ብላ የተቀበለችው የእግዚአብሔር ትእዛዝ አሁን ላይ ጭቆና ያለበት ነፃነቷን የሚወስድባት ያህል ተሰማት። ያው እንደሚሰማት ግልጽ ነው፣ እንደዚህ ተብሎ ባይጻፍም። ግን ማንም ሰው አንድ ሰው ይሄ እኮ የተከለከልከው እንዲህ ነገር ስለሆነ ነው፣ እንዲህ እኮ ስለተባለ ነው፣ እንዲህ እንዳታደርግ የሆነ ውስጡ ተንኮል ያለበት መልስ ራሱ ሲሰጥ፣ በእውነት እኮ እንደዛ ሳይሆን ቀርቶ አይደለም። ሰይጣን እኮ የውሸት አባት ነውና ግልጽ የሆነ ውሸት ነበር እዚህ ጋ የዋሸው። ማለት እሷም ሊሰማት የሚችለው ምንድን ነው? ነጻነት መስሎ አይሰማትም፣ ጭቆና። እግዚአብሔር ጭቆና ነጻነቷን የገፋፋት እንዲመስላት አድርጎ ነው የተናገራት እና በዚህ ቦታ ሄዋን እግዚአብሔርን ርዕስ አድርጋ መነጋገር መጀመሯን ራሱ አንድ ትልቅ የምንመለከተው ነገር ነው። ይህ የሚጠቁመን በእግዚአብሔር ብርሃን ስንመላለስ ቆይተን ከምንመላለስበት ብርሃን ስንወጣ ወዲያው የብዙ ቀናትና ርቀት ያህል ከእግዚአብሔር ፈቀቅ ብለን መገኘታችን ነው። አያችሁም? በእግዚአብሔር ብርሃን ውስጥ መኖር ሲገባት ከምን አይነት ውይይት ነበረ? በሰይጣን ከጨለመው ዓለም ጋር ውይይት አይነት ውስጥ ሲገባ ከብርሃን ስንወጣ የብዙ ቀናት ብዙ ነው ልንርቅ የሚያስችለን ያህል መገኘታችን የሚሰማን ብዙ ርቀን እንግዲህ ይህኔ ነው እባቡ ሞትን አትሞቱም፣ ከእሷ በበላችሁ ቀን አይናችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ሲል ለመናገር የደፈረው እሱ ላይ እንዲህ እንድታደረጉ ነው እንጂ። እንዲህ እኮ አስቦ ተንኮል አስቦባችሁ ነው፣ ሊጨቁናችሁ ነው፣ ነፃነታችሁ ሊገፍ ፈልጎ ነው አይነት እኮ እግዚአብሔርን እየከሰሰ ነው ያቀረበላት ማለት ነው። ሔዋን የተሰጣት መልስ ፍጡር ለፍጡር የሚሰጠው ነፃነት የኑሮ መመሪያ ነው። አንድ የተፈጠረ ለሌላ ፍጡር ፍጡር ለማንነቱ ለሕይወቱ እውነተኛ ዓላማና ግብን ከራሱ ወይም ከሌላ ፍጡር ለማግኘት ቢሞክር አደጋው ይሄ ነው። አላያችሁም? በዚህ ዘመንም ሳይንስ ሳይንስ እናንተ ከጦጣ ናችሁ የመጣችሁት፣ እናንተ እንዲህ ናችሁ። ፍጡር ነው ሳይንስ፣ የሰዎች አስተሳሰብ ያመጡ የራሱን የሆነ የእውቀት እንትን ነው። እና አንድ ፍጡር ለሌላ ፍጡር አንተ የተፈጠርከው ለዚህ ነህ ሊለው አይችልም ከፈጣሪው በስተቀር። መጽሐፍ ቅዱሳችንም ለዚህ ነው ምስጉን ነው በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ፣ በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል ብሎ መዝሙር አንድ ላይ ሲናገር የምናየው ሴጣን ለፍጡር ሁሉ ያለውን የኑሮ መመሪያ አቀረበላት ማለት ነው፣ በማሳት ስልቱ ማለት ነው። አያችሁ፣ የማሳት ስልት እናንተ የሰው ልጆች ሆይ ለራሳችሁ በራሳችሁ ኑሮ አለ ለራሳቸው ሀሳብና ፈቃድ፣ ስሜት ለምኞታቸውም ጭምር ልትኖሩ ይገባችኋል። አምላክ የሚሆነውንና የሚያደርገውን ለመሆን ለማድረግ እግዚአብሔር አያስፈልግም። አያስፈልግም እግዚአብሔር በራሳችሁ ካለ እግዚአብሔር እንደ አምላክ ለመሆን ትበቃላችሁ። ማንነታችሁ አምላክ ሊሆን እንደሚችል እወቁ። ምስጋና ልትቀበሉ ማለት ሊሰገድላችሁ እንደማለት ነው። በዚህ ዘመን አይታችሁ ከሆነ ያው ምስጋና የሚቀበሉ የሚሰገድላቸው ብዙ አምላክ ባይሆኑ አምላክ የሚመስሉ ሰዎች፣ አምላክን ቦታ የያዙ የመሰላቸው ሰዎች ባሉበት እንደ ዘመን እንደዚህ ዘመን ማለት ነው። ስለዚህ እንደ እግዚአብሔር መልካምና ክፉን የምታውቁ ስትሆኑ እንደ እግዚአብሔር ትሆናላችሁ ነው። እንግዲህ ዛሬም ሰይጣን ለፍጡር ሁሉ ይበጃል የሚለው ምንድን ነው? በራስ ለራስ ብቁ መሆን ሆኖ መኖር የሚል ከራሱ ያመነጨው የኑሮ መርህ ነው ማለት ነው። እሱ ፍጡር በራሱ ሀሳብና ፈቃድ ለራሱ ካልኖረ ኑሮው የባርነት ነው፣ ነፃነት ሊወጣ ይገባዋል ባይ ነው ማለት ነው። ሰይጣን አያችሁ ምንድነው ያልኩት? ፍጡር የተፈጠር ነው እኔ እናንተ በራሱ ሐሳብ በራሳችን ሐሳብ በራሳችን ፍቃድ ለራሳችን ከኖርን ይህ ኑሯችን የነፃነት ነው ሊለን ነው ማለት ነው። ነፃን ሊያወጣን የሚገባ ሴጣን መስሎ ራሱን ነፃ አውጪ በማድረግ ማለት ነው። እግዚአብሔር ፍጡራን ከአገዛዙ እንዳይወጡ በሚያደርግላቸው ነገር ያባብላል። ጉቦ እየሰጠ እንዲያመልኩት ያደርጋል ባይ ነው ማለት ነው ማለትም በኢዮብ መጽሐፍ ምዕራፍ አንድ ዘጠኝ ላይ ኢዮብ እኳ አንተን የሚከተልህ የሚያመልክህ ሀብታም ስላበለጸከው ሀብታም ስላረከው ስላደረክለት ነው እየተከተለህ ያለው። ስለዚህ ያው እግዚአብሔር ፍጡራን እንዲገዙለት ጉቦ እየሰጠ ነው የሚል አይነት ክስ ነው ሄዋን ጋም እያቀረበ ያለው ማለት ነው። እስቲ እዚህ ጋር አንድ ነገር ላሳያችሁ። እስቲ አስቡት፣ እኛ ፍጡራን እንደ እግዚአብሔር ያለምንም አዛዥና ኃላፊ እግዚአብሔር ሳያዘን እግዚአብሔር ኃላፊያችን ሳይሆን ሳይሰለጥንብን በፍጹም ነፃነት ኖርን ብለን አስቡት። እስቲ ለምን አንኖርም? እስቲ እግዚአብሔር ሳይገዛን ማለትም አምላክ አምላክ የሆነው ራሱ አምላክ መለኮት ራሱ አምላክ የሆነው በራሱ ሀሳብና ፈቃድ ሁሉን በማድረጉ ነው ወይ? ሁሉን ስለቻለ ነው ወይ? ይሄን አትብሉ ይህን ብሉ ስላለ ነው ወይ? እንደ እሱ የማንሆነውስ ምክንያቱ ምንድን ነው? እዚህ ጋ ያው እንዳይከብዳችሁ ቀለል እያደረግኩ ለማቅረብ ነው የምፈልገው። ሁሉም ንግግሩን ጠለቅ ብዬ እየገባውበት ያለው በሄዋንና በሰይጣን መካከል ባለው ጥያቄ ዛሬም ድረስ ያው፣ ሰይጣን በነገራችን ላይ በጣም ሞኝ ነው። ዛሬም ድረስ የድሮ መንገዱን እየተከተለ ስለሆነ ያው እንድንነቃ ነው ይህንን። ምክንያቱም ለእግዚአብሔር መታዘዝ ምንድን ነው? መታዘዝ መጨቆንና ባርነት ውስጥ እንደገባን አድርጎ የሚስልበትን መንገድ ማለት ነው። ምንድን ነው? ያው እግዚአብሔር ጉቦ እየሰጠ ነው፣ መልካም ሲያደርግላችሁ ነው አለበለዛ ብሎ እኔም እኮ ሰይጣን እኮ እኔ መልካም አደርጋለሁኝ ግዴታ እግዚአብሔር ጋር መሆን የለባችሁ እኔ ነጻነት አድርጊያችሁ እንደፈለጋችሁ ፈታ እያላችሁ እንዲህ እያደረጋችሁ እኔ ጋ ኮ መሆን ትችላላችሁ እያለ ሰይጣን ያባበላል። ዋናው ወጠንክራችሁ ከሰራችሁ ዋናው በጥረታችሁ በጠንክራችሁ ከሰራችሁ ይሄ ክብርና ስልጣን የሚባለው እግዚአብሔር እንደሚለው አይደለም። ባለቤትነት የሚባለው ክብር የሚባለው ነገር እግዚአብሔር እንደሚላችሁ አይደለም። ዋናው ወጥራችሁ ከሰራችሁ ምናምን አለም ላይ በቃ ከተሳካላችሁ ነፃ ሆናችሁ መኖር ትችላላችሁ። የግዴታ እግዚአብሔርን ምን መሆን የለባችሁም። በእግዚአብሔር ውስጥ በእግዚአብሔር ጥላ ስር በእግዚአብሔር አገዛዝ ስር መሆን የለባችሁም፣ ነፃ መሆን አለባችሁ አይነት ነገር ነው ለሔዋንም እያቀረበ ያለው። ስለዚህ ስንመረምር ስናውቅ ክፉንም ስናውቅ አምላክ ሆኖ የምናየውን እንሆናለን። እሱ ምክንያቱም መልካምና ክፉ የሚያቀው እግዚአብሔር እኛም ብናቀው ምን ችግር አለ? ያው ዋናው ማወቅ ነው እውቀት። ፍጡር በራሱ የተፈጠረ ፍጡር፣ እኔና እናንተ የተፈጠሩን ሰዎች ራሳችን የምናገኘው ነገር ነው ክፉንም መልካምንም የግድ በሱ አገዛዝ ስር መሆን የለብንም የሚል አሳብ ነው። እንግዲህ ዛሬም ላይ ያኔም ጥንትም ሔዋንም ለመጣል እየተጠቀመ ያለው የሚገርመው ነገር ፍጡር በራሱ መንገድ መሄድ ቢሄድ አምላክ የሚሆነው ማነው? እግዚአብሔር ሳይሆን ሴጣን ነው ማለት ነው። በረከሰ ፍጡራዊ ሐሳቡ አላማው ማርኮን አሳስቶን፣ የሴጣን አላማ ማለት ነው። ያው ከእግዚአብሔር የወጣ ነገር በሙሉ ያው ወደ ሴጣን ነው ምክንያቱም ከብርሃን የወጣ ነገር ሁሉ ጨለማ ስለሆነ ማለት ነው። ሴጣን ራሱ ሲሶ መላእክትን አብዛኛው ሲሶ መልአክ ከእግዚአብሔር መንግስት ያወጣቸው በዚህ አይነት መንገድ ነው። ሀሳቡን ተከትለው፣ ፈለጉን፣ ድርጊቱን ተከትለው ሄዱ ማለት ነው። ሔዋን ሴጣን ባላት በመከራት ነገር ቆማ አዲሱን ማንነቷን በምናቧ በአድናቆት ተመለከተች ማለት ነው። ልክ አዳምም ማለት ነው፣ አዳምና ሔዋን አይደለ የወደቁት። ስለዚህ አዳምና ሔዋን በምን ምን ተመለከቱ? ከፍታን ቦታ ተመለከቱ። ያው አስቡት ማንነታቸውን፣ ፍጹም ነፃ ሰው ሆነው ለመሆን ናፈቃቸው። ከእግዚአብሔር አገዛዝ ስር ከእግዚአብሔር የጭቆና ቀንበር ስር ምንም ነገር ሳይከለከሉ፣ በቃ ለእግዚአብሔር ምንም ነገር ሳይሰጡት ማለት ነው። ምንም ለእግዚአብሔር የሚሆን የሚካፈል ነገር ሳይኖራቸው ማለትም እግዚአብሔር አንድ ነገር ብቻ ነው የጠየቃቸው፣ አንድ ነገር ብቻ፣ ሌላውን ሁሉ ፈቅዶላቸው ማለት ነው። ያቺን አንድ ነገር ለእግዚአብሔር አትገባውም፣ ያቺም ለእኔ መሆን አለባት። እኔ ነኝ ሁሉን ነገር ጠቅልዬ መውሰድ ያለብኝ፣ ምንም እኔ መከልከል የለብኝም። ይህንን አታድርግ መባል አልፈልግም። ምንም ነገር መከልከል አልፈልግም። አስባችሁታል? በዚህ ዘመንም ሰው በቤተ ክርስቲያን ውስጥ የሰይጣን ማንነት ልክ እንደገዛው የምታውቁት እኔ ቤተ ክርስቲያን እንድታዘኝም አልፈልግም። የቤተ ክርስቲያን ሽማግሌዎች እንዲያዙኝ እኔ አባትንና እናቶች እንዲያዙኝ አልፈልግም። እኔ ምንም አይነት በቃ ነፃ ሆኝ የምነው እንደፈለግኩኝ የስጋ ሀሳቤን የራሴን ፈቃድ እንደፈለግኩ እየተከተልኩኝ መኖር ነው የምፈልገው እኔ ጭቆን አልፈልግም የሚል ነፃ እንደወጣ እንደሚመስል የእግዚአብሔር ቃል እናትና አባትን አክብር፣ በጌታ ታዘዙ የሚለው ኤፌሶን ስድስት ለምሳሌ ስታዩ እሱን የሚጻረር ሆኖ ለመቅረብ ግን እንደተጨቆነ በመሆን የሚጻረር ማለት በመቃረን የእግዚአብሔርን ሀሳብ በመቃረን መቆም ነፃነት በማድረግ ሰይጣን ዛሬም ሊሰራ ይሞክራል። ስለዚህ አዳምና ህዋንንም ፍጹም ነፃነት እንዳላቸው አዲስ ማንነት እንደሚያስገኝ ወደ ተነገራቸው ዛፍ ዛፉን የእውቀትና የጥበብ ምንጭ አድርገው ቆጥረው ከፍሬው ወስደው በሉ ማለት ነው። እንግዲህ ዛሬም ላይ እኔና እናንተም ሆነ ማናችንም ሰዎች በዚህ ሁኔታ ላይ ተመሳሳይ ነገር ሊገጥመን ይችላል። እግዚአብሔር ከሚኖርበት ብርሃን ከመገኘቱ ወተን በጨለማው ስርዓት ስር ለተወሰነች ደቂቃ ስናሳልፍ የትላንትናው ያደረገልን የበረከት ህይወቱን ማሰብ ያቅተናል። እግዚአብሔር በእግዚአብሔር ቤት ምን ያህል መልካም እንደነበረ የእግዚአብሔር ነፃነት በክርስቶስ ያገኘ ነው። ክርስቶስ ነፃ ያወጣንን ነገር እንደ ባርነት የሆነ የዓለም ሞኝነት መስሎ እንዲታይ ለማድረግ ይሞክራል። ማለትም በእምነት መኖር የተበደልን የተታለልን ይመስል ማለት ነው። ምንጊዜም ቢሆን ወደ ውሳኔ የሚያደርሰን አንድን ነገር ስንወስን፣ አንድን ነገር በህይወታችን ስናደርግ፣ በደንብ ስሙኝ። እዚህ ጋሺ ምንም ነገር አንድ ነገር ልትወስኑ ስትሉ የምታደርጉትን ሐሳብ፣ ምኞት፣ ፍቃድ፣ ምርጫ ከየት አቅጣጫ በምን አይነት ግንኙነት ከየት ላይ ቆመን በምን መነጽር ተመልክተን እዛ እንደደረስን መመርመር ይኖርብናል። ምክሩ ከየት ነው የመጣው? ከእግዚአብሔር መንፈስ ነው? ከስጋ ሐሳብ ነው ከመንፈስ ቅዱስ ነው። ምን ጊዜም ቢሆን ይህን ነገር ውሳኔ አንድ ነገር ከመወሰናችን በፊት ያንን ሀሳባችንን ያንን ምኞታችንን ያንን ምርጫችንን ያንን ፍቃዳችን ወደዛ ነገር ሊደርስ የቻለበትን ነገር መመርመር ይኖርብናል። ልክ አዳምና ሔዋን እንዳደረጉት ያው ከጨለማው ቦታ ላይ ሆኖ ማለትም እኛ ለምሳሌ በኃጢአተኞች መንገድ ላይ ብንቆም በወንበራቸው ላይ ተቀምጠን በመነፅራቸው የምናየው ከእግዚአብሔር ጋር ያለንን ህብረት ጠብቀን እንዳለን በእግዚአብሔር ቤት ሆነን በእግዚአብሔር መገኘት ውስጥ ሆነን ካለን መረዳት በጣም የተቃራኒ ልዩነት መረዳት ውስጥ ነው የሚከተን ማለት ነው። ሰው በጨለማ ሆኖ የሚረዳውና በብርሃን ሆኖ የሚረዳው የተለያየ ነው ማለት የሚያየው ማለት ነው። እይታችን በጨለማና በብርሃን ይለያያል። በጨለማ ውስጥ ሆኖ በዛ መነፅር የምናየው ሁሉ እንደ ጭቆና፣ በእግዚአብሔር ቤት መሆን እንደ ጭቆና ሊያሳየን ይችላል። ያኔም ከአጀማመሩም ሰው የወደቀው በዚህ ነገር ነው። እግዚአብሔር ለአዳም ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ ብሎ ሲያዘው በምድር ላይ ከሰጠው ነገሮች ሁሉ ውስጥ ከሰጠው እግዚአብሔር ካደረገለት መልካም ነገሮች ሁሉ ውስጥ የአንድ ዛፍ ድርሻ እንደሌለው ለማሳወቅ ሰይጣን ተሳካለት። በቃ ሰይጣን ምን አረገው? አንድ ዛፍ እንኳን ለእግዚአብሔር አይገባውም ይሄ ፍሬ ይህ ሁሉ የተፈቀደል ሳይሆን አንዷ ዛፍ ራሱ ለምን ለእግዚአብሔር ትሰጠዋለህ? ነው እንግዲህ የሴጣን የመከራከሪያ ሀሳብ ዛሬም ቢሆን እንደዛ ነው። በቃ አንዲት ነገር ለማሳየት ይሞክርና እሷ ነገር እኮ ነፃነትህን ትወስድብሃለች ይለናል ወይ ይለሻል ማለት ነው። አዳም ግን እግዚአብሔር የሰጠውን ትእዛዝ ከመጠበቅ ይልቅ ምንድን ነው ያደረገው? ለእግዚአብሔር አንድም ዛፍ መቅረት የለበትም። አንድም ነገር ለእግዚአብሔር ማድረግ የለብኝም። ሁሉን ለራሴ ማድረግ አለብኝ ሰይጣንም በእባቡ በኩል መጥቶ ለሴቲቱ በውኑ እግዚአብሔር ከገነት ዛፍ ሁሉ እንድትበሉ አዟለን? ብሎ ሲጠይቃት ጥያቄው የእግዚአብሔር ቸርነት ታይቶ ምስጋና ከሚበዛ ይልቅ ለእግዚአብሔር ምስጋናና ቸርነቱን ከማወደስ ይልቅ ንፉግ ነው፣ ንፉግ እንደሆነ ለማሳየት እግዚአብሔር ከለከላችሁ ነገር አለ እኮ መራራቅን ከእግዚአብሔር ጋር መራራቅ ለመፍጠር ነው። ዛሬም ቢሆን እንግዲህ ያው እግዚአብሔር የሰጠን ብዙ ነገር አለ። ስናስብ ግን ስንት ነገር የጎደለን መስሎ ይታየን ይሆን? ያኔ ሰይጣን ምን ያመጣል? ይመጣና አዛኝ፣ የሚያዝንና የሚቆረቆር መስሎ እግዚአብሔር ምን ያጎደለብህ ነገር አለ? ምን የጎደለባችሁ ነገር አለ ብሎ ይመጣል ማለት ነው። ያው እስራኤላውያን በምድረ በዳ ወድቀው የቀሩት የጎደለብን ብለው ውሃ እያሉ እያጉረመረሙ ነበርና ያኔም በምድረ በዳም ብዙዎቹን የጣለው ከእምነት መንገድ በማስወጣት ነው። ከእምነት እና ዛሬም ሰይጣን ምንድን ነው የሚያደርገው? ምን የጎደለብን ነገር አለ ብሎ በቤተ ክርስቲያን ባለን ህብረት በቤተሰብ ላይ የሆነ እንድናጉረመረም እንዳናመሰግን የሚያደርግ ጥያቄ ይጠይቃል። እሱ ፈታኝ ስለሆነ ሰይጣን ለመፈተን ስለሆነ ለአንዱ በትምህርት ለአንዱ በገንዘብ፣ ለአንዱ በስልጣን ጉዳይ፣ ለሌላው ደግሞ በጤና ጉዳይ፣ ለሌላው በተቃራኒ ፆታ ጉዳይ ጥያቄ ይዞ ይመጣል። አንተ ይሄ ነገር የለህም ይሄ ነገር ጎድሎብሃል። ከዚያም ያ ነገር ካልተከናወነለት አባት ማለት ይህ ነው አሁን ይህን ነገር መች አሳካለ አባትህ ቢሆን ይህን አያደርግልህም ነበረ እያለ አይነት ስሜት እንዲሰማ ታዲያ የምታመልከው የምታገለግለው እንዲህ አይነቱን አምላክ ነው ወይ ይለናል። ሰይጣን በጣም በእግዚአብሔር ላይ እንድንነሳ ያደርገናል። የምታመልኩት አምላክ እያመለካችሁት ለምን ይሄን ያጎድልባችኋል? አይነት ጥያቄ አዳምና ሔዋንንም ያነሳው ምንድን ነው? ይሄ ሁሉ ፈቅድ መፍቀዱ ሳይሆን ለምን እችን ከለከላችሁ፣ ለምን ይህን ነገር አያደርግላችሁም፣ እውቀትና ክፋትንም እንድታውቁ ለምን እውቀትን ራሱ ይከለከላችኋል አይነት አንድ የተከለከሉትን ነገር እንደ ብዙ አድርጎ ብዙ የተሰጣቸውን ነገር ደግሞ እንደ ባርነት አድርጎ ማለት ነው። ያኔ ምንድን ነው የሚፈጠረው? ማጉረምረም ይመጣል። ማጉረምረም ማለት ደግሞ የእግዚአብሔርን ቸርነት አለማየት ማለት ነው። ሲጀመር ሲጀመር በመሰረቱ እኛ ብዙ ነገር የተደረገልን የተቸረን ሰዎች የተሰጠን ሰዎች ነን። ሆኖም የሆነ የጎደለብን ነገር ስናስብ ግን በተቸረን ነገር ላይ በተደረገልን ነገር ላይ ግርዶሽ ይፈጥራል፣ ጨለማ ነገር ይፈጥራል። በእግዚአብሔር ሕልውና መሆናችንን ከቀጠልን ግን የተሰጠን ያለን እጃችን ላይ ያለው ነገር ሁሉ ራሱ ያለን የእግዚአብሔር ነው፣ የኛ አይደለም። ሁሉ የሰጠን እግዚአብሔር ነው። የሆነ ነገር ጎደለ የሚሰማን ይሄ እጃችን ላይ ያለው ነገር የእኛ እንደሆነ ሲሰማን ነው። ልክ የኔ ነው ማለን ስንጀምር የሆነ ከኔ ነገር ውስጥ የሆነ የጎደለ ሁሉ የእግዚአብሔር ከሆነ ግን የሰጠን ነገር ጤንነታችንም ሆነ እጃችን ላይ ያለን ማንኛውም ነገር የራሳችን ሳይሆን የእግዚአብሔር እንደሆነ ምክንያቱም የእግዚአብሔር ቃል ምን ይላል? ያልተቀበልከው ነገር ምን አለ? የተቀበልክ ከሆንክ እንዳልተቀበለ የምትመካ ለምንድን ነው ይላል። አንደኛ ቆሮንጦስ አራት ሰባት ላይ ማለት ነው። ብዙ ነገሮችን የእኛ ሲሆኑ ጠባቂዎች እንሆናለን፣ ማለት የጎደለ ነገርም እንዳለ ሊሰማን ይችላል። ነገር ግን የእርሱ እንደሆነ ሁሉ ነገር እጃችንም ላይ ያለው ነገር የእግዚአብሔር እንደሆነ አውቀን ሁሉን ለሱ ስንተውለት ግን የጎደለውን ነገር ሁሉ የመሰለንን ነገር እግዚአብሔር እጅ ላይ እንዳለ ደግሞ በእግዚአብሔር እጅ ያለ ነገር ደግሞ አይወድቅም፣ አይጠፋም። ለዛ ነው መዝሙር ላይ በእግዚአብሔር እጅ እግዚአብሔር እጅ የያዘው ነገር እንዳይወድቅ አይፈራም፣ እንዳይጠፋ አይሰጋም። በጥላው ስር ያደረሰው ዘላለሙን አያሰጋው፣ ዘላለሙን አያሰጋው። አባትዬ የኔ ወዳጅ ወዳጅ ኑሮዬ ባንተ እጅ ባንተ እጅ አባትዬ የኔ ከለላ ከለላይ በጥላ ስር ነው ማደሪያዬ። እንዳለው ሔዋንና አዳም ከጥላው ስር ወጥተው ከጨለማው ኃይል ጋር ንግግር ባይጀምሩ ኖሮ ያው ኖሮ አይባልም፣ ኦልሬዲ የተፈጠረ ነገር ነው። እግዚአብሔር ይመስገን፣ ለእኛ ክርስቶስ ኢየሱስ ብርሃን ሆኖልናል። ግን ጨለማው ቦታ ላይ ሲሆኑ የእግዚአብሔር ቸርነት እንዳይታያቸው በር ከፈተ። እግዚአብሔር እንደ ጨቆናቸው ነፃነታቸው እንደ ተከለከለ እንዲሰማቸው ሆኑ ማለት ነው። አያችሁ፣ ስለ በዛ ሰዓት ምን ተጠቀመ ሴጣን፣ ተቆርቋሪና ነፃ አውጪ በመሆን ዛሬም። የሆነ ነገር የጎደለን ሊመስለን የሚችለው እኛ እጅ ያለው ነገር የራሳችን እንደሆነ ሲሰማን ነው ቫንተካቫሽ ኢናቫኖር ራቲን ዳግላቫሃንዱፋ ረቬስ ማንታክሊቫር ደላቫንዶስያ በጌታ በኢየሱስ ክርስቶስ ስም ከዚህኛው የሴጣን ተግዳሮት በጌታ በኢየሱስ ክርስቶስ ስም ይህ የማሳች ተቆርቋሪ የመሆን ነፃ አውጪ የመሆን ተግዳሮት በኢየሱስ ክርስቶስ ስም ከኔና ከናንተ ላይ እንዳይሰራ በኢየሱስ ክርስቶስ ስም ከለከልኩኝ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ቸርነት ብዙ ነው፣ ያደረገልን ብዙ ነው። የሰጠን ደግሞ የሰጠን ሁሉ የእሱ ነው እንጂ የኛ አይደለም፣ እጃችንም ላይ ያለው። ስሙ የተባረከ ይሁን፣ ክብር ለስሙ ይሁን። ኢየሱስ ጌታ ነው።